ዛሬ ለየት ባለ ቪዲዮ አንዲት እህታችን ወልዳ በተቀመጠችበት የአንገት ወርቅ ሀብል አቡ ሜትር ገዝቶ ባሏ ሰርፕራይዝ አድርጓታል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ውድ ቤተሰቦች? የዛሬ ቀኑ ቅዳሜ ነው፣ ኖቨምበር 22፣ 2025። በዛሬ በቅዳሜ የቀኑ ይዤላችሁ የመጣሁት እንግዲህ የመዳም ቅመም እህታችን ወልዳ ቤት በተቀመጠችበት ሰዓት ባሏ ወርቅ ገዝቶ ሰርፕራይዝ አድርጓት ነው። ይሄ የጆሮ ወርቁንና አቡሜትሩ የባሏ ስጦታ ነው ማለት ነው። ከአሁን በፊትም ይህን የጆሮ ወርቁን ጥልጥሉን ስጦታ አምጥቶላት ዛሬ ደግሞ አዲስ ወልዳ ቤት ተቀምጣለች። አሁን እንጀወር ራሱ የሆናትም ከወለደችና ይህንን ሀብል አቡሜትሩን ሜትሩን አስራ ሶስት ግራም ነው ገዝቶ ሰርፕራይዝ አደረጋት። ሌላው ወርቅ ደግሞ የጣቶቹ እና ሌሎች ሀብሎች አሉ። እነሱ ደግሞ የበፊት ናቸው ማለት ነው። ይሄም ይሄ ደግሞ የልጇ ነው። ሁለ ልጆች አሏት፣ አላህ ያሳድግላት። አንዷ አሁን አዲስ ነው የተወለደችው ማለት ነው። ይቺ ትንሿ ደግሞ ያው አዲስ ለተወለደችው ለትንሿ ልጇ ነው። አላህ ያሳድግላችሁ ልጆቻችሁን። እውነት ለመናገር ጀግና ባልነክ፣ ትዳራችሁን አላህ ይባርክላችሁ፣ እስከ መጨረሻ ያደርግላችሁ። ይህንን ቪዲዮ ላይክና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ለእኔ ለተጨነቃችሁ በሙሉ እስካሁኗ ድረስ አልሐምዱሊላህ አለሁ። በውስጥም ለምትጠይቁ በዚህም ላሰባችሁ ሁሉ በሙሉ ሀባይብ እኔ ደህናነኛ ትሰቡ ያለው ነገር ይሄ ነው እና ከዛ ውጭ 13 ግራም ነው ይሄ ሀብሉ 13 ግራም ዋጋው ስድስት ሺ ሪያል ነው የገዛው ብላለች እውነት ደስ ይላል ወንድሞቻችን ይልመድባችሁ ከዚህ ከወንድማችን መልመድ አለባችሁ ልምድ መውሰድ አለባችሁ ሚስታችሁን አስደስቶ አስደስቱ የግድ እኮ ወርቅ ብቻ አይደለም ሰው መቼም በሚችለው ልክ ነው፣ በአቅሙ ልክ ነው። ጎረቤታችን ሀብታም ስለሆነ እኔም ደግሞ ሀብታም እንደሱ መሆን አለብኝ፣ የሆነ ነገር ካደረገ እኔም እንደሱ ማድረግ አለብኝ ሳይሆን በምንችለው ልክ ሀጌቃ ማለት ነው። ጓደኛሽ ትልቅ ነገር ስላደረገች አንቺም ደግሞ እሷን ተከትለሽ ይሄን ላድርግ ማለት አይደለም። እንደ ቤታችን እንደ አቅማችን ነው መኖር ያለብን እና አቅማችን በሚችለው ልክ ማስደሳት ማለት ነው። የግድ እኮ ትልቅ ነገር አድርገን አይደለም አስደሳት ያለብን። ስለዚህ ባሎች ያው ሚስታቸውን ሰርፕራይዝ አድርጎ አስደሱ በቻላችሁት ማለት ነው። ለምን የአምሳ ሪያል አይ